ሰላም ጤና ስጥልን፣ የተወደዳችሁ የማግስት ሚዲያ ቤተሰቦች፣ የዕለቱ መረጃዎች ይዘን ቀርበናል። በቅድሚያ የመረጃ ርዕሶቹን ጠቅላይ ሚኒስትር ዐቢይ ከጤና ባለሙያዎች ጋር ሊወያዩ ነው። አቶ ጌታቸው ረዳ የሚመሩት አዲስ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አገኘ። በመንግስት ብቻ ያለ ክፍያ እየተሰጠ የሚገኘው የግብርና ኤክስቴንሽን አገልግሎት በክፍያ ማግኘት የሚያስችል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። ጋምቤላ ክልልና አካባቢው ድንበርና ጠባቂ የሌለው እስኪመስል ድረስ ሕዝቡ በተደጋጋሚ እየተገደለ እየተዘረፈና ሕፃናትን ጭምር አፍኖ እስከመወሰድ መደረሱን እናት ፓርቲ አወገዘ። በአማራና ኦሮሚያ ክልሎች በመንግስትና በታጣቂዎች መካከል እየተደረጉ የሚገኙ ጦርነቶች የጤና አገልግሎት ስራን ፈታኝ እንዳደረጉት በጤና ላይ የሚሰሩ ዓለም አቀፍ ተቋማት ባወጡት ሪፖርት ገለጹ። ማግስት ሚዲያ ጠቅላይ ሚኒስትር ዐቢይ አህመድ ከጤና ባለሙያዎች ጋር ሊወያዩ ነው። የህክምና ባለሙያዎች ከደሞዝ ጥያቄ ጋር በተገናኘ የሥራ ማቆም አድማ ላይ ባሉበት በአሁኑ ወቅት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ምክትል ከንቲባ አቶ ጃንጥራር አባይ በአዲስ አበባ ከተማ መስተዳደር ስር ከሚገኙ የጤና ተቋማት ተወካዮች ጋር በዛሬው እለት ተወያይተዋል። የከተማ መስተዳደሩ ከጤና ጣቢያዎችና ሆስፒታሎች ከተውጣጡ የህክምና ባለሙያዎችና አስተዳደር ሰራተኞች ጋር ውይይት ከማድረጋቸው አስቀድሞ በከተማው የሚገኙ የልማት ስራዎችን እንዲጎበኙ መደረጉን ከታዳሚዎች ተረድተናል። በውይይቱ የተሳተፉ አብዛኞቹ የመንግስት ደጋፊ የነበሩ ሲሆን ከታዳሚዎች በአብዛኛው የቀረበው ከዋናው የህክምና ባለሙያዎች ጥያቄ ውጭ የነበሩ የህክምና ማዕከላት ያለባቸው የቁሳቁስ እጥረት ላይ ነበረ። ሆኖም ከአንድ የህክምና ባለሙያ የተሰነዘረው አስተያየት ግን የብዙዎችን ትኩረት የሳበና የህክምና ባለሙያዎችን ችግር ያሳየ ነበር። አስተያየት የሰጡት ዶክተር በቀዶ ጥገና ላይ በሚገኙበት ወቅት አብሯቸው የሚሰሩ ባለሙያዎች እንደሚወድቁ የተናገሩ ሲሆን ይህ አስተያየት በመድረኩ እንዲነገር ከሚፈለገው ያፈነገጠ ነበር ተብሏል። የከተማው ባለስልጣናት በአዲስ አበባ ከተማ ጤና ቢሮ ስር ከሚገኙት ጤና ቢሮዎችና ሆስፒታሎች ውጭ በፌዴራል ስል የሚገኙት ጥቁር አንበሳ፣ ቅዱስ ጳውሎስ እና ሌሎችም ሆስፒታሎች ተወካይ ያልተገኘ ሲሆን የከተማ አስተዳደሩ በቅርቡ ለመምህራን ከሰጠው ጥቅማጥቅም ጋር በተመሳሳይ ከባንክ ጋር በማያያዝ የመኖሪያ ቤት መስሪያ ቦታ ለማቅረብ፣ በህዝብ ትራንስፖርት በነፃ የመጠቀም እና የትርፍሳት ክፍያ ጋር የተያዙ ጥያቄዎችን ለመመለስ የከተማው መስተዳደር ኃላፊዎች ቃል ገብተዋል። ከመላው አገሪቱ የሚገኙ የጤና ባለሙያዎች ጋር ጠቅላይ ሚኒስትሩ በቅርቡ የሚወያዩ በመሆኑ የአዲስ አበባ ከተማ መስተዳደርን በመወከል 18 ባለሙያዎች ይሳተፋሉ ተብሏል። ሆኖም ከተማውን በመወከል የሚወያዩ ባለሙያዎች ተመርጠዋል መባሉ ከጠቅላይ ሚኒስትሩ ጋር የሚወያዩት ባለሙያዎች የህክምና ባለሙያዎችን ጥያቄ በሚያስተባበረው ኮሚቴ በኩል ነው ወይስ የከተማው ጤና ቢሮ በመረጣቸው በኩል የሚለው ቁልፍ ጉዳይ ነው ሲሉ የውይይቱ ተካፋዮች ለማገስት ሚዲያ ገልጸዋል። በቅርቡ የኢትዮጵያ ሰብአዊ መብቶች ኮሚሽን የህክምና ባለሙያዎች እንቅስቃሴ አስተባባሪዎችና የጤና ሚኒስቴር ተወካዮችን በማገናኘት ለማደራደር ሙከራ ያደረገ ሲሆን የእንቅስቃሴው አስተባባሪዎች በሰብአዊ መብቶች ኮሚሽን ላይ የገለልተኝነት ጥያቄ በማንሳት ድርድሩ አልተሳካም። ከስራ ማቆም አድማው ጋር በተያያዘ የታሰሩት የህክምና ባለሙያዎች አንድ መቶ መድረሱን ማግስት ሚዲያ ማረጋገጥ ችላለች። የቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባልና ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ የሚመሩት አዲስ ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አገኘ። ቀደም ብሎ ይህንኑ አዲስ ፓርቲ በተመለከተ የተሰራጩ መረጃዎች ፓርቲው የትግራይ ሊበራል ዲሞክራቲክ ፓርቲ የሚባል እንደሆነ የገለጹ ቢሆንም በጊዜያዊ ምዝገባ የምስክር ወረቀቱ ላይ የሰፈረው የፓርቲው ስያሜ ግን ዲሞክራሲያዊ ስምረት ትግራይ ወይም ባጭሩ ስምረት የተሰኘ ነው። አዲሱ ፓርቲ የቀድሞውን የክልሉን ጊዜያዊ አስተዳደርና አሁን በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በመስራት ላይ የሚገኙት አቶ ጌታቸው ረዳን ጨምሮ በደብረ ጽዮን ከሚመራው ህወሀት ጋር ሆድና ጀርባ የሆኑት በርካታ የቀድሞ የህወሀት ማዕከላዊ ኮሚቴ አባላትን እንዳቀፈ ተነግሯል። ከግንቦት 18 2017 ዓ ም ጀምሮ ለቀጣዮቹ ሶስት ወራት የምዝገባ ጊዜያዊ ፈቃድ ያገኘው ስምረት በቅርቡ የመሠረታ ጉባኤ እንደሚያካሂድ የቀድሞ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል የነበሩት ረዳይ ሀለፎም ለጀርመን ድምፅ ሬዲዮ ተናግረዋል። ፓርቲው በማኅበራዊ ትስስር ገጹ በኩል ሰላምና ደህንነት የሰፈነባት፣ የህግ የበላይነት የተረጋገጠባት፣ መልካም አስተዳደር የሰፈነባት፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ የሚከበሩባት ትግራይን ለመገንባት ሁሉም የትግራይ ማህበረሰብ ክፍል ከጎናችን ይሰለፍ ሲል ጥሪ አቅርቧል። በመላው የትግራይ ክልል አካባቢዎችና በተለያየ የዓለም ክፍል የሚገኙ አባላትና ደጋፊዎችን እንደሚመዘግብ የገለጸው አዲሱ ፓርቲ በትግራይ ያለውን የለውጥ ፍላጎት ለመምራት ሰነዶችን ሲያዘጋጅ መቆየቱን አስታውቋል። ስምረት ፓርቲ ጊዜያዊ ምስረታ ምስክር ወረቀት ያገኘው በዶክተር ደብረ ጽዮን የሚመራው የህወሓት ክንፍ የህጋዊ ፓርቲ መስፈርቶችን ለማሟላት ባለመቻሉ በኢትዮጵያ ብሔራዊ ምርጫ ቦርድ ከታገደ በኋላ ነው። በመንግስት ብቻ ያለ ክፍያ እየተሰጠ የሚገኘው የግብርና ኤክስቴንሽን አገልግሎት በክፍያ ማግኘት የሚያስችል ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። ባለብዙ ዘርፉ የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅ የሚል ስያሜ የተሰጠው ረቂቁ ለህዝብ ተወካዮች ምክር ቤት ቀርቦ በበርካታ አባላት ድጋፍ አግኝቷል። ማግስት ሚዲያ የተመለከተችው የረቂቅ አዋጁ ሰነድ እንደሚያሳየው በመንግስት ብቻ ያለ ክፍያ ይሰጥ የነበረው የግብርና ኤክስቴንሽን የግሉን ዘርፍ ጨምሮ በሰባት አካላት በክፍያ እንዲሰጥ ያስችላል ተብሏል። የግል የግብርና ኤክስቴንሽን አገልግሎት አቅራቢዎች ከመንግስት ጋር በሚፈጽሙት ውል መሰረት የመንግስትን ኤክስቴንሽን ፕሮግራም ሊያስፈጽም ወይም በራሱ አዋጭነት መሰረት በማድረግ ሊሰራ ይችላል ተብሏል። በረቂቅ አዋጁ መሰረት በመንግስት የሚሰጠው የግብርና ኤክስቴንሽን አገልግሎት ያለ ክፍያ ለሁሉም ተጠቃሚ አገልግሎት መስጠት የሚችል ሲሆን፣ ከፍተኛ ኢንቨስትመንትና የእውቀት ሽግግር የሚፈልጉ አገልግሎቶች ግን በሚኒስትሮች ምክር ቤት በሚወጣ የክፍያ ደንብ መሰረት በክፍያ ይሰጣሉ ተብሏል። ከመንግስት ውጭ በክፍያ አገልግሎቱን የሚያቀርቡ ድርጅቶች ተገቢ ያልሆነ አከፋፈል የሚከተሉ ከሆነ መንግስት የማረጋጋት አማራጭ እርምጃዎች ሊወስድ እንደሚችልም በረቂቁ ላይ ተቀምጧል። በጋምቤላ ክልልና አካባቢው ድንበርና ድንበር ጠባቂ የሌለው እስኪመስል ድረስ ህዝቡ በተደጋጋሚ እየተገደለ እየተዘረፈና፣ በርካታ ሕፃናትን ጭምር አፍኖ እስከመወሰድ መድረሱን እናት ፓርቲ አወገዘ። ፓርቲው ከሰሞኑ ይህን ያወገዘው በጋምቤላ ክልል ባኝዋክ ዞን ዲማ ወረዳ በሚገኝ ቦታ ከዲማ ወደ ጋቸና ሰዎችን አሳፍሮ በሚጓዝ ተሽከርካሪ ላይ የደቡብ ሱዳን ሙርሌ ጎሳ አባላት ባደረሱት ጥቃት የተገደሉ ዜጎችን በተመለከተ ባወጣው መግለጫ ነው። ፓርቲው በዚሁ መግለጫው በጥቃቱ ሹፌሩን ጨምሮ ሰባት ሰዎች መገደላቸውን እና 39 ሰዎች አሳፍሮ ይጓዝ የነበረ አውቶቡስ መጓጓዣ በተኩሱ ሰበብ በመገልበጡ ዘጠኝ ሰዎች ከፍተኛ ጉዳት ማስተናገዳቸውን አብዛኞቹም በድንጋጤ በየጥሻው በመበተናቸው የደረሱበት እንዳልታወቀ ከዓይን እማኝ ለመረዳት ችለናል ብሏል። እናት ፓርቲ ለሞቱት ዜጎች ሐዘኑን በገለጸበት በዚሁ መግለጫ በክልሉ ከሁለት ወር በፊት በናምካዶ፣ ካዶ ቻሞና አጅዋ ቀበሌዎች የተፈጸሙ ጥቃቶች የቅርብ ጊዜ ትዝታ መሆናቸውን አስታውሷል። የጋምቤላ ክልል የመንግስት ኮሚኒኬሽን አገልግሎት መረጃ እንደሚያሳየው የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ከሰሞኑ በዲማ ወረዳ በወቅታዊ ጉዳዮች ዙሪያ በተደረገ ውይይት የሙርሌ ታጣቂዎች እንቅስቃሴ እንዲገታ መንግስት ከጸጥታ አካላት ጋር በመሆን እየሰራ መሆኑን ተናግረዋል። የደቡብ ሱዳን የሙርሌ ታጣቂዎች በጋምቤላ ክልል በሚፈጽሙት ጥቃትና ዘረፋ ከሦስት ዓመታት በፊትም በህዝብ ተወካዮች ምክር ቤት ሳይቀር መነጋገሪያ አጀንዳ እንደነበር የሚታወስ ነው። ይሁንና በተለይ የፌዴራል መንግስት በቂ ትኩረት እንዳልሰጠው ወቀሳ ይሰነዘርበታል። በአማራና ኦሮሚያ ክልሎች በመንግስትና በታጣቂዎች መካከል እየተደረጉ በሚገኙ ጦርነቶች የጤና አገልግሎት ስራን ፈታኝ እንዳደረጉት በጤና ላይ የሚሰሩ ዓለም አቀፍ ተቋማት ባወጡት ሪፖርት ገለጹ። ተቋማቱ በጋራ ባወጡት በዚሁ ሪፖርት በጦርነቶችና በዓለም አቀፍ የፋይናንስ ድጋፍ እጥረት ምክንያት አገልግሎቶችን ተደራሽ ማድረግ እንዳልቻሉም ነው የገለጹት። በዚህም ከተያዘው የፈረንጆች ዓመት መጀመሪያ አንስቶ የወባ፣ የኮሌራ የኩፍኝ በሽታ ስርጭት በከፍተኛ ሁኔታ መጨመሩን ገልጸዋል። ባለፉት ስድስት ወራት በመላው አገሪቱ ሁለት ሚሊዮን የሚጠጉ ዜጎች በወባ በሽታ ሲያዙ ሰባ ሰባቱ በዚሁ በሽታ ህይወታቸው አልፏል። በጦርነት ምክንያት የድንገተኛ ጤና አገልግሎት ማድረስ ባልተቻለባቸው የአማራ ክልል አካባቢዎች የወባና ኮሌራ በሽታዎች ስርጭት በከፍተኛ መጠን መጨመሩ ተገልጿል። ላብነትም ባለፉት ስድስት ወራት ከ4 ሺ በላይ ዜጎች በኮሌራ ሲያዙ 42ቱ ህይወታቸው አልፏል። 89 በመቶ የኮሌራ በሽታ ታማሚዎች የተገኙት በአማራ ክልል በሚገኙት አራት ወረዳዎች ብቻ ነው። የኩፍኝ በሽታም እንዲሁ በከፍተኛ መጠን እየተስፋፋ ሲሆን ባለፉት 6 ወራት 4,000 የሚጠጉ ዜጎች ሲያዙ 22ቱ በዚሁ በሽታ ሕይወታቸው አልፏል። የዓለም የጤና ድርጅት ዩኒሴፍን ጨምሮ ከ40 በላይ የጤና አገልግሎት ላይ የሚሰሩ ዓለም አቀፍ ተቋማት በጠቅላላው እስከ 1.2 ሚሊዮን ዜጎች ለመድረስ እንደቻሉ የገለጹ ቢሆንም ከጦርነቶቹ በተጨማሪ በተለይ የአሜሪካ የተራድኦ ድርጅት ዩኤስኤአይዲ እና ሌሎች ለጋሽ አካላት ድጋፍ በማቋረጣቸው አገልግሎቶችን ማድረስ ፈታኝ እንዳደረገባቸው ገልጸዋል። የተወደዳችሁ የማግስት ሚዲያ ተከታታዮች የዕለቱ መረጃዎች እነዚህ ነበሩ። ሰላም